ስትጽፉ ባካችሁ በደንብ አሳምራችሁ ጻፉ። በጣም ከባድ ነው። እሺ፣ እኔ ያየሁት ህልም ጎረቤታችን ቆመው በራቸው ላይ ይሰድቡኛል። ለምን ይሰድቡኛል ስል አዋርጅሽኝ እንድታዋርጅኝ ነው አሉኝ። ልጃቸው ደግሞ ጭቃ ውስጥ ሆና ከትበላ ነው ስትበላ ከትብላ ከትብላ ተስቅብኛለች ከዛ ነቀሁኝ፣ ነው አንዳንድ በንግግር የምንናገራቸው ፊደል ላይ ሲሆኑ በጣም ያስቃሉ። ከት ብላ ተስቅብኛለች፣ ከዛም ነቃሁኝ የሚለው ይቺ የሴትየዋ ልጅ ጭቃ ውስጥ ሆና የምትስቅብሽ። ጭቃ በነገራችን ላይ በህልም መጥፎ ነው ይባላል እንጂ ጭቃ ጥሩ ነው፣ በረከት ነው። ወደ ገጠሩ ክልል ብትሄዱ ጭቃ መቀባት፣ ጭቃ በእጅ መያዝ፣ ጭቃ ማንሳት ትልቅ በረከት ነው። ገንዘብ ማግኘት፣ እግዚአብሔር ዘር እንደሚሰጥ መሬቱን በውሃ እንደሚያረሰርሰው ነው። እኛ የከተማ አደጎች ነን የምንቆናጠር ስለሆን ችግር ስላለብን በየመንገዱ ስንሄድ ጭቃ እንዳይነካን የምንጠነቀቅ ቡትሳችን እስከ ጉልበታችን ስለሆነ ጭቃን እንደመጥፎ ነገር እናየዋለን። ቤታችን መተን ግን የምንበላው እንጀራ የጭቃ ውጤት መሆኑን አናውቅም። እና ጭቃ ጥሩ ትርጉም ነው ያለው ምንድን ነው? ልጅቷ ጭቃ ውስጥ ሆና ትስቅብኛለች ማለት የአንቺን እድል ይወስዳለች። እንግዲህ ቀጥታ ህልሙን ነው የምናገረው። እዛ ሄደሽ ችግር እንድትፈጥሪ አይደለም። ራስሽን ቼክ አርጊ፣ ጸሎት አርጊ። ከዚች ሴትዮ ለልጇ ስትል ወደ እኔ የተላከብኝ መንፈስ ታሰር ብለሽ እንድትጸልይ ነው የምፈልገው። ሴትዮዋ ለልጇ ስትል የአንቺን እድል ለልጅቷ ታሰታታለች። ጭቃ ውስጥ ሆና የምትስቅብሽ በረከቷ ውስጥ፣ ህይወቷ ውስጥ፣ ኑሯ ውስጥ ሆና እንደምትስቅብሽ ነው። የአንቺ ነገር ወደዛ ተወስዷል። ምንም እንኳን ሴትዮ አሁን ጥሩ ሁኔታ ላይ ባትሆንም ግን ያንቺን ድል ለመውሰድ የተላከ መንፈስ እንዳለን የሚያሳየው ሴትዮዋ ምንም እንኳን መንፈሱ ቢያደቃት ቢያንኮታኮታትም አሁን ያለችበት ሁኔታ ምን እንደሆነ ባላቅም ማለት ነው። እንደ ህልሙ ግን ያንቺ የሆነ ነገር ተወስዷል። ሴትዮዋ አዋርድሽኝ የምትለው ሴትዮዋ ራሷ ሳትሆን መንፈሱ ነው፣ ከሴትዮ የተላከው ከጎረቤት የተላከው ቡዳም ሊሆን ይችላል። ወይኔ የዚች ልጅ ነገር! የኔ በሆነ ለልጅ እንደዚህ በሆነላት። እሷ ብቻ ነው የሚያልፍላት፣ ስራ አገኘች፣ ዳር ያዘች፣ ወለደች፣ የኔ ልጅ ግን የቆመ ቀረነች ምናምን ምናምን እያሉ የሚቀኑ እናቶች ይኖራሉ። እና ያንቺ የሆነው ነገር ሙሉ አስቀንቷቸው መተት ባይልኩም እንኳን ቡዳ ሊመለከት ይችላል። ከሳቸው አይን ወደ አንቺ። ያ መንፈስ ደግሞ ዛሬ ስትሰግጂ ምን ስት ሲቃጠል አዋረድሽኝ የሚለው እሱ ነው እንጂ ሴትዮዋም ላይሆኑ ይችላሉ። ደግሞ ችግር እንዳፈጥሩ። እሺ በህልሜ ያጎቴ ሚስት አማረርሽኝ ብላ ስትመታኝ ግን ስትመታኝ አያመኝም። ልብሴን ነው የምትመታው እና ተማራ ስትሄድ አየኋት ይላል። በጣም ጥሩ ነው። ታጋሽነትሽን ነው የሚያሳየው። ልብስሽን መምታቷ ወይም ልብስሽ ላይ ማረፉ ስምሽን ለማጥፋትም ሆነ ስምሽን ለማጉደፍ እየዋት እያለች በቤተሰብም በዘመድም እንግዲህ የአጎቴ ሚስትን ያልሻት በአጎቴሽ በኩል ነው የምትዛመደው እንጂ በአዳም ሆኗ እንዳትረሺ። ስለዚህ ከሷ አንቺ ጋር የመጣ ስምሽን ለማጥፋት ለማጠልሸት የመጣ ልብስ ስም ነው ብያለው፣ ክብር ነው። ስለዚህ ሊያዋርድሽ ሊያጠፋሽ የመጣ መንፈስ ነበረ በተደጋጋሚ እንደሚላክ ነው የሚያሳየው። አሁንም ስትመታሽ፣ በተደጋጋሚ ስትመታሽ ግን አንቺን አይሰማሽም። ያ ምንድን ነው ነገሩን፣ አንደኛ ቸል ብለሽ ትተሸዋል፣ ሁለተኛ ነገር ደግሞ ባትታይም እንኳን ባገኘሽ ቁጥር ችግር ብትፈጥርም እንኳን ታጋሽ ሆነሽ ማለት እንዳለብሽ ወይም ታጋሽ ሆነሽ በማለፍሽ ተጠቃሚ እንደሆንሽ ነው የሚያሳየው። ለምን ተማራ ሄዳለች? ተማራ መሄዷ መንፈሱ ከአንቺ ላይ ከሷ የመጣ መንፈስ የቡዳም ይሁን የምቀኛ ይክፉ መንፈስ ሄዶልሻል ማለት ነው። አንድ ነገር ከላች ላይ ሲሄድ ወይም የሚመታን የነበረ ሰው ሲሄድ ካየን በጣም ጥሩ ነው። ጥሩ ድል ነው። እሺ በህልሜ ስገድለው የገደልኩትንም የደብተራ ሂጅ አገኝቼ ማነው የምትገዩ እንዳንዳንድ የስጽፉት ነው፣ ይገርማል። ማን እንደገደልሽው ሳይታወቅ ስገድለው ይባልም። እሺ፣ አለፍ ለበል መሰለኝ ወደ መጨረሻ አካባቢ ላይ። በጣም ብዙ ሰው ስለሆነ ሁልጊዜ በተለያየ ህልም ይላሉ። ፋኖስ የምትባል ፋኖስ አበራ። እሺ፣ መምህር፣ ሁሌ በተለያየ ህልም ሳይ እኔ እንደወፎች እበራለሁ ሰዎች ትተውኝ ሲሄዱ እየበረርኩኝ እደርስባቸዋለሁ ይላል። ሰዎቹ እየበረሩ ነው የሚለውን አልጻፍሽልኝ። ይህን እህት ግን አማራጭ ልስጥሽና ልፍታልሽ። አንቺ እየበረርሽ እነሱም እየበረሩ ከሆነ በሰዎች ከፍታ ላይ እና ሰዎች ልድረስባቸው ብለሽ፣ በሀብትም በትዳርም በኑሮም በማንኛውም አይነት ነገር ልድረስባቸው ብለሽ ባቀድሻቸው ፕሮግራሞች ከጎረቤትሽም ከዘመዶችሽም እኩል ጥሩ ሁኔታ ላይ እንደደረስሽ ማሳያ ነው። ሰዎቹ በመሬት ሆነው ሲሄዱ አንቺ በላይ እየበረርሽ የሚቀድሙሽ ከሆነ ግን በጣም ጥሩ ነገር ነው ብለሽ ያስሽው በቃ ከሁሉ በላይ ነው ሀሳቤ ከፍታዬ ጥሩ ነው ብለሽ ያሰብሽው ሀሳብ ወረድ ብለሽ መሬት ወርደሽ ልታስቢበት የሚገባ ነገር ነው። ምክንያቱም እበራለሁ ሰዎች ትተውኝ ሲሄዱ እየበረርኩኝ እደርስባቸዋለሁ ነው የምትይው። እነሱ በመሬት ከሆኑ አንቺ ራስሽን የሰቀልሽበት አለ። ከዛ ውረጅና መሬት ሆነሽ በሰው ሰውኛ እየተራመድሽ ማሰብ የሚገባሽ የሆነ ቁጭ ብለሽ ዝግ ብለሽ ማሰብ የሚገባሽ ነገር ይኖራል፣ ሊኖር ይገባልና። እንዴት ነው፣ በአቋራጭ ለመክበር የሚባል ነገር አለ። አንቺ እየበረርሽ ነው፣ እነሱ ደግሞ ይቀድሙሻል። ምናልባት መብረር ብለሽ የጻፍሽው እንደ ወፍ ስላልሽኝ ነው በሰማይ አድርጌ የገመጥኩትና፣ ሀሳብሽን እቅድሽን ነው የሚያሳየው። ሰዎች ሀብታም ሲሆኑ እኔም ሀብታም መሆን አለብኝ ብለው አንዳንድ ሰዎች አቋራጭ የሆነ መንገድ አስማትም ድግምትም ወይም ጉቦ ሙስና ዘረኝነትን ተጠቅመው ሆን ነገር አምጥተው ቃቢ ያደርጋሉ። ያ ነገር እነዛ ሰዎች ያሉበት ቦታ ላይ ሊያደርስሽ ይችላል እንጂ አሁንም እንደገና ችግር ውስጥ መግባትሽ እንደማይቀር ነው የሚያሳየውና መድረስሽ እነሱ ላይ አይደለም። ትልቁ ነገር አንቺ እየበረርሽ እነሱ በእግር እየቀደሙሽ መሆኑን ማሰብ አለብሽ የሚል ነው። ልታስቢበት ይገባል። ከምተኛበት አልጋ ጓደኛዬ እና ጎረቤቴ ላይ ጎረቤቴ ላይና ታች ተኝተው ቆሜ አያለው ይላል። ጓደኛዬ ማለት ምን ማለት ነው? ፍቅረኛዬ ማለት ነው። ለዩትባካችሁ ትባካችሁ የኪዳነ ምሕረት ልጅ ብለሽ የጻፍሽልኝ ወይም የጻፍክልኝ ከምተኛበት አልጋ ላይ ማለት የራስሽ አልጋ ሆኖ ጓደኛዬ ብለሽ ወንድ ከሆነ ጎረቤቴ የምታያት ሴት ከሆነች ላይና ታች መቼም ያው እንግዲህ ጾታ የተለያየ ነው የሚሆነው። ተኝተው ቆሜ አያለው ነው የሚለው ስለዚህ የምትጠራጠሪው የነበረ አንድ የሆነ ጉዳይ ካለ ፍቅረኛሽ ከሆነ ፍቅረኛሽ ጓደኝ የምትዩ ማለት ነው። የምትጠራጠሪው ወይም የምትጠራጠራት እንግዲህ ፆታ አልተለየም እዚህ ሀገር የሚያጋባ ነገር ነው። ነገር ካለ በዛ ጉዳይ ላይ ሱባኤ እንድትገባ ምንም፣ ደግሞ በጣም ፍጹም እምነት ጥልህባት ከሆነ ደግሞ አስብበት። ይሄ ጉዳይ የሆነ አንተ የማታውቀው ነገር አለ ማለትም ነው ሌላው መንፈስም አውቆ እንዲኮናት አመንዝራ ናት ብሎ ሊያቃጥርም ውሸት ምናምን ሌሎች ነገሮችን ሊናገር ስለሚችል ቀድመህ እርምጃ እንዳትወስድ ሱባኤ ገብተህበት ጸሎት አድርገህበት ምንድን ነው ይሄ ነገር ብለህ ወይ የምትላትን ሴት ወይ የምትያትን ሴት የምትይውን ወንድ ልትከታተዩ ወይም ልትከታተላት ይገባል አስብበትን አቃበል አትፍዘዝ ወይም አትፍዘዢ ማለት ነው ፍጹም እምነት ጥለሽበት የነበረ ሰው ብዙ ጊዜ በህልም የገዛ አልጋ ላይ እንደዛ ሆኖ ከታየ ያልጠበቅሽ ነገር ሊገጥሚሽ ስለሆነ ተጠንቀቂ ማለት ነው። በህልም አልጋ ትዳር ነው፣ ግን ትዳር እንዳልያዝሽ ያስታውቃል። ጓደኛዬን ያልሽው ወይም ያልከው እሺ፣ ወደሚቀጥለው ልለፍ። አልብሩሽ ይላል። አልብሩሽ ያው ስም መሰለኝ። መምህር፣ በህልሜ ከኢትዮጵያ ወደ ዱባይ ስመጣ ዱባይ ኤርፖርት ላይ ሻንጣ የጠፋብኝ እና ስፈልግ አጥቼ ከስራ የመታ አብረን ፈልገነው፣ ምንድን ማን መታ? አሰሬ የመታ አብረን ፈልገነው አላገኘነውም። እኔ ደግሞ አሁን አይቼዋለሁ፣ እዚህ ጋር ነበረ እያልኩኝ ስነጋግራት ባነንኩኝ ይላል። አሰሪሽ መምጣቷና አብራሽ መፈለጓ ያው ከኢትዮጵያ ወደ ዱባይ ነው። ከኢትዮጵያ ወደ ዱባይ ስመጣ ዱባይ ኤርፖርት ላይ ሻንጣ የጠፋብኝ ያልሺው በጣም ጥሩ ጥቆማ ነው። አስርሽ በመንፈስ ኃይል፣ በመተት ኃይል ወደ ቤተሰቦችሽ ጥያቅ መተሽ ከኢትዮጵያ መልሳ እንደገና አንቺን እንዳመጣች ማሳያ ነው። ብዙ እህቶች ስለሚነግሩ ነው ይህን ነገር መምህር አዲስ አበባ መጥተን ወይም ወደ ሀገራችን መጥተን በእጃችን ያዝነውን ገንዘብ ውድምድም አድርገን የምንመለሰው እና እዛው ቤት ነው የምንገባው፣ ወይም ደግሞ ሌላ ቤት እንቀይራለን ተጨማሪ እንደገና ሁለት ዓመት፣ ሶስት ዓመት ሰርተን ነው የምንመጣው ይላሉ። ልክ ናቸው። ምክንያቱም አሰሪዎች ብዙ ጊዜ አረቦች ታውቃላቸው። የአረብ ሴቶች መናፍስት ጋር ይሄዳሉ። ችግር አለባቸው። ጥንቋላ በጣም ይወዳሉ። እና ከመናፍስት ጋር በጣም የተቆራኙ ስለሆኑ እና እናንተ ታታሪ ሰራተኛ ከሆናችሁ በመተት ኃይል ሊስቧችሁ ይችላል እና ኤርፖርት ላይ ሻንጣሽ መጥፋቱ በራሱ እዛ ቤት እንድትገቢ ያለመፈቀዱ ነው የሚያሳየው አትግቢ እዛ ቤት መግባት የለብሽም ሴትዮዋ በዚህ በዚህ መልክ ሊያመጣች አብራሽ ሻንጣውን መፈለጓ ሴትዮዋ ፈልጋሻለች ግን ደግሞ አልተፈቀደላትም አልተፈቀደልሽም ሻንጣ ቦርሳ ሳጥን የሆነ የታሸገ ነገር ና ማለት ልቦናሽ ማለት ነው እና ምንም እንኳን በተለያየ ዓይነት መልኩ እዛ ቤት ልግባ ብለሽ ብታስቢም ግን ለሴትዮዋ የማይመች ተመልሰሽ ገብተሽም ከሆነ የማይመች ሕይወት ለሷ እንግዲህ ለሷ የማይመች ለምሳሌ እየጸለይሽ እየሰገድሽ ምናም ከሆነ እንደ ድሮ አልሆንሽላትምና ድጋሚ ችግር እንዳይገጥምሽ ተጠንቀቂ። አሁን ነበረ ኮ ዝያልሽ ትያለሽ። እና ያ የኔ የምትዩ ሻንጣ ወይም ደግሞ የኔ የምትዩ ንብረት ያንቺን ልቦና ያንቺ ሀሳብ ያንቺን የእኔ ንብረት የምትዩ ማነትሽን ነው የሚያሳየው፣ እና ድጋሚ በረከት እንደማታገኝበት ስራው እንደማይሳካልሽ ማሳያ ስለሆነ አስቢበት፣ አስቢበት። የጉዞ ጥሩ አይደለም ማለት ነው። እሺ። ሜሮን ፍቃዱ የምትባል መምህር፣ እኔና ባለቤቴ ልንቆርብ ባለንበት ሌሊት ቤተክርስቲያን ግቢ ውስጥ ሆኜ ከቤተክርስቲያን ግቢ ውጭ ላይ እንደ ዳይኖሰር ያለ አውሬ ነጫጭ በጎችን ያባረረ ሲነክስ አንድ በግ ግን አምልጣው ወደ ቤተክርስቲያን ግቢ ስትገባ አየሁኝ። አልሻት፣ ያቺ በግ አንቺ ነሽ፣ ያቺ በግ እናንተ ናችሁ። በጣም ደስ ይላል። ቤተክርስቲያን በር ላይ መሆኑ ደግሞ እጅግ በጣም ለመንፈሳዊት የቀረብሽ ከሆንሽ ቅርብ የሆነ ሰው ማለት ነው። ያው ደብተራ መንፈስ ለማለት ነው። ዳይኖሰር በጣም ግዙፍ ነው። በዳይኖሰር የገለጸው አንቺ በሚገባሽ መልኩ ነው። እንግዲህ ምንም እንኳን የጥንት እንስሳ ቢሆንም በምናብ ያለ እንስሳ ነው። ዳይኖሰር የሚባል እንስሳ ይኑራ አይኖር አይታወቅም። ግን በትምህርት ደረጃ እምታውቂው ስለሆነ በዛ እንስሳ መሰለልሽ እና ዳይኖሰር እንደ ዳይኖሰር ያለ አውሬ ነጫጭ በጎችን ይላል። መንፈሳውያን የዋሃንን የሆኑትን ማለት ነው። ሌላው ነጫጭ በጎች ሲል አንቺ ውስጥ ያሉትን ቀንነቶችሽን፣ አመለካከቶችሽን ይሄ በጎ የሆነ ሀሳቦችን መንፈሳዊነትሽን በልቶት ነበር እና ያችን መንፈሳዊነትሽን መልሶልሻል እግዚአብሔር እግዚአብሔር፣ አምልጣ የገባችው ነፍስ የአንቺ ነፍስ ናት። ያቺ ነፍስ ደግሞ መንፈሳዊቷ የአንቺ ህይወት ናት እና እግዚአብሔር ከአውሬ አፍ ላይ እንደነጠቀሽ ማሳያ ነው። በጣም ይገርማል። እሺ። አለም አለም፣ ዋሌ የሚል ነው። ዋሌ፣ እሺ። እኔ ዛሬ ብዙ ምንድን የጸፈት የኔ ዛሬ ብዙ ሰዎች ለማለት ነው። ሰዎች ሲያሳድጉኝ ሲያሳድዱኝ እኔ ስሮጥ ይዙኛል ብዬ ወደ ላይ እንሳፈፋለሁ። በጣም ይፎክሩብኛል፣ አንለቀሽም ይሉኛል። በጣም ከፍ ላለው ከምድር ወደ ላይ በጣም ደስ ይላል። ያለሽበት መንፈሳዊ ህይወትን የሚያሳየው ይዙትብሻል። ማለት ዛሮቹ ናቸው እነዚህ መናፍስቶች ናቸው ከተለያዩ አይነት ሰዎች የመጡብሽ መናፍስቶች አንቺ የሚያዛቸው በምድር እየሮጥሽ እየሮጥሽ ሊይዙሽ ሲሉ ከፍ ማለትሽ በራሱ ጊዜ ወስደሽ ቀን ቆርጠሽ ሱባኤ መያዝ እንደሚገባሽ ማሳያ ነው። ካለሽበት ደግሞ ከቤተሰቦችሽ ቤተሰብ ላይ ከሆንሽ ያለሽው ከቤተሰቦችሽ ትዳር ላይ ከሆነ ከባለቤትሽ በተለየ መልኩ ራስሽን አንድ የሆነ ተጋድሎ ውስጥ መክተት እንዳለብሽ በከፍታ ውስጥ መሄድ እንዳለብሽ እና ያ ነገር ደግሞ ከጠላት እንደሚያስመልጥሽ ማሳያ ነው። እና ወጣ ብሎ ሄዶ ሱባኤ አድጎ መምጣት፣ በከፍታ ውስጥ መብረር፣ በመንፈሳዊወት ውስጥ መብረር። እየዛቱብሽ ነው፣ አይነኩሽም። ይፎክሩብሻል፣ አንለቅሽም ይላሉ። ግን ከመንፈሳዊወት የወጣሽ ጊዜ ግን አለቀልሽ። ምክንያቱም ወደ ላይ ስትሄጂ ነው ያመለጥሻቸው። እነሱም በሰው ተመሰለ እንጂ ከሰዎቹ የመጣው መንፈስ ማለት ነው አንድ ለቅሽም ማለት አንዲት ልጅን ያስታውሳለሁ የዛሬ ስድስት ወር አካባቢ ከሳንችስ ነው ቤቷ እና መተት ዙሪያውን ጎረ ቤቶቿ መተት ያደርጉባታል እና አንድ ትንሽ ቤት እናቷ እንድትሰጣ ታደረገች ና በሮ ዘግታ ለሁለት ወር ያክል ከዛ ቤት ሳትወጣ የየጎረቤቱን መንፈስ በሙሉ አስጨንቃ በር ላይ የመጡ እየጮሁ በሯ ላይ የመጡ እየጮሁ እያጓሩ መንፈሳቸውን ይዛ ጸበል ቦታ ሄዳ የሸኘችበት ጊዜ አለ። እናቷን እድሜ ልክ ሲያሰቃዩ ቆይተው ጎረቤቶቿ ይቺ ልጅ አደገች እድሜዋ ከፍ አለ። ወደ 19 ሀያ አካባቢ ላይ ትሆናለች። እንዴናትና ብላ ቁርጥ ውሳኔ ወስና በሩን ዘጋች፣ እናቷን ፈቀደችላትና ከገሊት ስም እየጠቀሰች ማለት ከገሊት የመጣ ከገሊት የመጣ ከገሊት የመጣ እያለች ስትቀጠቅት፣ ይሄ ማለት አሁን በነገርሽኝ ሽንሄል የተነሳ ከፍታ ማለት መንፈሳዊ ህይወት ማለት አደለም፣ ለራስሽ ለሰው መትረፍ ማለት ነው። ታሰር በኔ ላይ በእናቴ ላይ ያለ ታሰር እያለች ራሷ ላይ ያለውን እያሰረች እናቷ ጋር ደግሞ እየጸለየች፣ ወደ እግዚአብሔር እየጸለየች መንፈሱን የሰፈርሰቡ መንፈስ እንደተቆጣጠረችው እና ውጡልን ብለው ቀበሌ ሄደው በፊት ቡና ሲጠጡ ቤቱ ችግር እንደነበረበት ስለሚያውቁ ምስጢር ጠብቀውላቸው የነበረውን ጉዳይ ልክ